ሰላም ውድና የተከበራችሁ የዩቱብ ቻናል ቤተሰቦች፣ ሰላማችሁ ብዙት ይበል። በክርስቶስ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷና አንዴ በመጫን ቤተሰብ የሆኑ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። እንግዲህ ውድ ቤተሰቦች እነጨረቃ ዛሬ ከተፍ ብለዋል። ብሮኬ ሀይሚን ፕራንክ እያደረጋት ነው። ፕራንክ ያደረጋት አብረሽኝ የደሬ ብሎ ነው። እንግዲህ እዚህ ጋር እንደምታውቁትኝ ቴክስት ልላክላት ትምጣ እያለ ነው። ብራ ሀይሚዬ እንግዲህ እየመጣች ነው፣ እየጠበቃት ነው። ቴክስቱን ላከላት። ናይቶ ለምግብ አምጥቸልሻለሁኝ አላትኝ። እንግዲህ መጣ። ከዛ ውሀውን እየጠጣ ነው በረደኝ ምናምን እያለ እንግዲህ አብረሽኝ እደሪ ምናምን እያለ ፕራንክ እያደረጋት ነው። ከዛ ዚህ መጠታ ምግቡን ልታነሳ ስትል ስትልና የቁጭ በይ እስኪ ምናምን አላትኝ። እንደ ርወኛን አላቸው። ከዛ ስትለው ምግቡን አስቀምጫውና ናይቶ ነው ቁጭ በይ ማውራሻ ላይ ምናምን አላትኝ። ከዛ ስትእሽ ብላ ምንድን ነው የምታወራኝ ብላ ልታወራ ስትሞክር እኔ በርዶኛል አይወራዬ የእውነት የኔ ጨረቃ ግን አስጨንቋታን። የምር በስማ ድንግጥና ያለችው የእኔ እናት ታለቅስ ሁላ ነው የተዳረሰችው። እና ከዛ እዚህ ቁጭ ነኝ ምንን ነው የለለብህን፣ አይቼብህም አላውቅም፣ ባህሪ እያመጣህ ነው ምንነ ነው ብሩኬ፣ እንደ ምንድን ነው እያሰብኩኝ አለሁ፣ ለምንድን ነው እንደዚህ የምትለኝ ምናምን ትለዋለች። እኔ ምንድን ነው አስብኩኝ፣ አብረን እንደር ነው ያልኩሽ ምን ችግር አለው፣ አብሮ ማደር ማለት ነው ምናምን ከዛም ይሷ ደግሞ የሌለብህን ባህሪ እንዴት ልታመጣችል ነው? እዚህ ማንም የላትም ብለህ እኔን ሌላ ነገር ልትሞክረኝ ነው? ለአንተም ጥሩ አይደለም። ለምንድን ነው ይህን አስተሳሰብ ከመቼ ወዲህ ነው ያመጣው ትለዋለች? ከዛም በኋላ ምግቡን እንትን ብላ አንስታ ልትሄድ ስትል ወደ ክላሷ፣ በይ ምግቡን አስቀምጪና ነይ ቁጭ በይ ማውራሻ ላይ በቃ ነይ ቁጭ በይና አብረን እንደር፣ ምን ችግር አለው? መተቃቀፍ ብቻ ነው ሌላ ምንድን አለው ይላታን ደንግጣለች። የእውነት እስራኤል ለደ ነገጠችና ልቀቀኝ እባክህን፣ እንዴ ወይኔ ጉዴ ፈለ ትላለች። እኔ ግን በነገራችን ላይ ወድ ቤተሰቦችን ማለት ነው ቤተሰብ ቪዲዮውን ስትመለከቱ ላይክ እያደረጋችሁ አደራ ላይክ እንዳይረሳ፣ እንደውም ሼር ሰብስክራይብ እንዳይረሳ፣ ላይክ ሼር ሰብስክራይብ እያደረጋችሁ እንደውም የደወል መልእክቷን አንዴ በመጫን ቤተሰብ እየሆናችሁ ከዛ እዚህ ጋር ያዛት፣ ሲያዛተኝ ብሩኬ እባክህ ልቀቀኝ፣ እንዴ ምን ነው ነው ወይኔ ጉዴ ፈላ ትለዋለች። በነገራችን ለቤተሰብ ማለት ነው ሀይሚዬ የምትናገራት ነገር በጣም ነው ምት የምትለኛት ወይኔ ጉዴ ፈላ የምትላት ነገር ታስቀኛለች። እውነት በጣም ነው ምት የሚ ነገገ የምንነው ወይኔ ጉዴ ፈላ ትለዋለች፣ ከዛ ልክ ቀኝ ትለዋለች። እዚህ ጋ ሁሌ ማንም እዚህ ጋ ማንም የላትን ብል ልተስፈራሪ ልትሞክር ነው ወይንስ ሌላ ስራ ልትሰራ ማክር ነው። ለምንድን ነው እንደዚህ የምታደርገው የሌለብህን ባህሪ ለምንድን ነው የምታመጣው ምናምን ትለዋለች እና እዚጋ ቁጫ ጋር ተቀመጭ፣ በቃ እዚ አለሽበት ተቀመጭ ይላታል። ለምን እናመስት ነው? ከዚ ዝም ብለሽ ተቀመጭ ሲላት በጣም ደነገጠች። ጉን አስቀምጭና ዘው ተቀመጭ ላታል። ከዛም በኋላ በጣም እንደነገጠች እንደምን ምን ነው የምትለኛው? ለምን ነው የሌለብህን ባህር የምታመጣው? ለምንድን ነው ብሩኬ ዋክህን ተው ብላ በጣም እንደነገጠች ወደ ወደዚ ሰተሽቀንጥ ባህሪያ ጥግ ያዘያችና ቆመች። በጣም ደንግጣለች። ምን እዚህ ጋር በጣም ነው ያሳዘነችኝ የኔናት። እዚህ ጋር እያለቀሰች ነው። በነገራችን ላችሁ፣ በቃ አይዞሽ፣ ፕራንክ ነው ምናምን ብሎ እዚህ ጋር ነግሯት፣ እያለቀሰች ነው። በቃ ተወኝ ተወኝ፣ በቃ እሺ፣ እንኳን ሆነልህ ምናምን እያላቸው ነው። በእውነት አሳዝነኛለች የኔናት። ቡራ ደግሞ ቤተሰብን አማላጅ አድርጌ ነው እንጂ ዝንብያ አይደለም ፕራንክ ያረኩሽው እና በጣም ይቅርታ ፕራንክ ነው፣ ጨረቃ ይባክሽን አትቆጭብኝ ምናምን አለ እና ይህንን ይመስላን። በእውነት ቤተሰቦቼ ላይክ፣ ሸር፣ ሳብስክራይብ እንዳይረሳ። ውድ ቤተሰቦቼ አብራችሁኝ ስለነበራችሁ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። እንዲሁም ቪዲዮውን ስታዩ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁኝ። የእናንተ ኮሜንት፣ የእናንተ ላይክ ሸር ሰብስክራይብ ይንን በጣም ይጠቅመኛል እና ውድ ቤተሰቦች፣ የእውነት ምንም ጊዜ አይፈጅባችሁም፣ አንድ ጠቅ ጠቅ ማድረግ ነው እና ላይክ ሸር ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁኝ። እንግዲህ ነጨረቀን የምትወዱ ቡራና ሀይሚን የምትወዱ ፋሚሊዎች፣ የነጨረቀ ቤተሰቦች የእውነት ለእነሱ ፍቅራቸውን ልክ እንደምትገልጹት መውደዳቸውን ልክ እንደምትገልጹት እነሱም ሆነ ያው የሰው ልጅ በእርግጥ ነው። የሰው መውደድ ሲሰጥ ነው ከላይ ነው እና ስለዚህ ላይክ እያደረጋችሁ እኔንም እንድታበረታችሁኝ ጠይቃለሁ በትህትና የኔ ወዶች። ማይዞሽ በርቼ ብላችሁ የእናንተ ኮሜንት የናንተ ላይ ሸር ሰብስክራይብ እኔን ያበረታታኛል ቤተሰቦች እንግዲህ በላይ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝት ይበልልኝ እግዚአብሔር አምላክ የማተንጀራ እፎ የምትሉበትኝ እግዚአብሔር አምላክ የእረፍት እንጀራ ይስጣችሁ ይስጠን እላለሁኝ። በእያላችሁበት ሰላማችሁ ብዝት ዝት ይበልልኝ፣ ውድ ቤተሰቦቼ አገራችንን ሰላም እያድርግልን። በእውነቱ ከመጣብን ጭቅጭቅ ሰላም ያድርግልና እግዚአብሔር አምላክ በእያለንበት ይጠብቀን። እኛንም ወጥቶ ከመቅረት በሰላም ነቅድስታ ሀገራችን ና እያብቃን ወጥቶ ከመቅረት ይሰውረን። የማታ እንጀራ የማታ ደስታ ይስጠን። በእውነቱ በተለየ መዳም ቅመሞች እና ይህንን ይመስለን ቪዲዮ ቪዲዮን በትህትና እና አብራችሁ ስለነበራችሁ ሁሉ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው ባይ።